ቤት እንደሆነ ገምቼ ነበረ ማርያምን። እንዲሁም ማታ እያወራንበት ነበረ ከጓደኜ ጋራ አብሶ፣ እሱ ማታ የተናገረውን አይታችኋልና በጣም ግልጽ ነበረ ቤት እንደሆነ ማለት ነው። ምክንያቱም ምን ብሎ ነበረ? የሁላችንም ህልም ነው ብሎ ነበረ። እና ሶኒ በቃ ቤት ነው ፍሳላው አንድ ሆኖ ግን የራሳቸው ክላስ እንዳላቸው ማርያምን እያወራንበት ነበረ፣ በስማምና። እንደዛ ሆኖ እንትንሰን በቃ ቪዲዮ ራሱ ደጋግመን እያየ ነው ነበረ እና በጣም ደስ ይላል። እንኳን ደስ አላችሁ የጨረቃ ፋሚሊዎች። ሰላም ሰላም፣ ጤና ይስጥልኝ። ውድ የሰኒ ቤተሰቦች፣ እንደምን አመሻችሁ? እንደምንቆያችሁ። እግዚአብሔር ይመስገን። እንግዲህ በመጨረሻም እንደዛ አንጠልጥለውን ማለት ነው። ማታ ፎቶ ልቀቁ ሲባል ምን አለ መሰላችሁ፣ እሱ ፈጣሪ ያቃላለ ምክንያቱም ያው ስለማይመች ማለት ነው እና ባይመቻቸው ነው። ስምንት ሰዓት ነው የተለቀቀው፣ ሰባት ተኩል አንድ ሰዓት ተኩል ማለት ነው በኢትዮጵያ በመጨረሻ መጥተዋል። እንግዲህ በስማም በጣም በጣም ደስ በሚል ማለት ነው። በስማም እና ምን መሰላችሁ፣ አንደኛ ነገር ያንን መጣላታቸው የእውነት ምክንያት አለው። ይቺ የመጀመሪያ ፍቅረኛዋ ማለት ነው። ያቺ ፍቅረኛ ባትመጣ አንድ ቴዲ ሃይሚን ባያስፈራራት ሁለት ገብቷቸዋል። ሀይሚ ና ብሩኬ አሁን፣ ሀይሚ ለመጠበቅ ሄዶ ነበር አደለ? ሰውን እንትን እያላችሁት እንደዚያ። ስለምድሀኝ አትሄድም ነው ያለችው እሷ ማለት ነው። በቃ አትሄድም፣ በቃ እንትን፣ በቃ እሱ ው እሷ በምንም ወይ ማለት ነው ማስከፋት አይፈልግም። በምንም ምን፣ በስማም በጣም ነው። እኔ እንጃ። አስባችሁታል፣ ሶፋ ላይ ስንት ቀን የተኘው ሶፋ ላይ ማለት ነው። እና ብቻ የምትወዱትን ሰው ብዙ ብዙ ነገር መስዋዕትነት ትከፍላላችሁ። የምታፈቅሩትን ሰው ማለት ነው። እና ይህን ነገር ደግሞ በተግባር መሆን አለበት። ለይምሰል አይደለም፣ ለእይታ አይደለም፣ ለታይት አይደለም። እና በቃ የምትኖርለትን ሰው ትክክለኛ ሬሪ መሆን አለበት። እና አሁን ይህን ያየሁበት እንትና ቡሪኬ የሀይሜ የሚያደርግላትን ነገር ሰርፕራይዙ ምኑ ምኑ ሆኖ ነው የሚገኘው። የእውነት በስማምና እንጃ ከልጅነት ነው የመጡት አይደለ? እሱም ብሏል፣ ከልጅነት እስከ እውቀት የመጣን ልጆች ናቸው ብሏል። አሁንም መጨረሻችሁን ያሳምርላችሁ። የሁሉም ኦዲየንስ ፍላጎት ነበረ። የዛኔ አብሮ ባይኖሩ ባያድሩ እንትን እሷን ባይጠብቃት ማለት ነው። የእውነት አሁን አንድ ላይ እንደዚህ ለመሆን ሀሳቡም እቅዱም አይኖረውም ነበረ ብዬ አስባለሁኝ እንደ ቤተሰብም ፑሽ ሲያደርጋችሁ አክሴፕት ካደረጋችሁ የእናንተ ለውጥ ዴይ ቱ ዴይ ይመጣል። ገብቷቸዋል። ይህንን እነሱ ያንን የተጣሉበትን የቴዲንም የእሱን የመጀመሪያ ፍቅረኛ ምናምን ያለ ምክንያት አይደለም። ገብቷቸዋል። እኔ እንጃ፣ በስመ አብ በጣም በቃ ትልቅ ለውጥ አብሶ በ2018 ያየነባቸው ለውጥ ማለት ነው በጣም ትልቅ ለውጥ ነው እና በጣም ብዙ ሰው የእነሱ መለወጥ የእነሱ ማደግ የሚፈልግ ሰው ነው። ምክንያቱም ማደግ ስላለባቸው በጣም በቃ በጣም ጎበዞች ናቸው። በቃ በእድሜያቸው ልክ ነው የሚሰሩት የሚያወሩት፣ ግን በጽሞና በጣም ትልልቅ ሰው አስተሳሰባቸው እርስ በራሳቸውን የሚተሳሰቡ የሚገዛ የሚተጋገዙ ልጆች ናቸው። ይህንን ደግሞ እርስ በራሳቸው በእድያም ቤት ተዋወቃሉ በደንብ ይናበባሉ ምናምን ነገር እና ብዙ ውጭ የማያወጡት ነገሮች አለ። ምክንያት አንደኛው ፍቅራቸው ውጭ እንዲወጣ በጭራሽ አይፈልጉም ነበረ፣ በጭራሽ ማለት ነው። አሁን ግን ወደው ሳይሆን በግዳቸው እያወጡት ነው ማለት ነው። እስካሁን ባይደብቁት እንደ ሌሎቹ እንደዚያ ቢላላጡ ምናምን የእውነት እኔ እንጃ ብዙም እንትን ይኖራቸዋል ብዬ አላስብም ነበረ። ይሄ መደበቃቸው ምናምን ለአሁን ጠቅሟቸዋል ብዬ አስባለሁ። ብዙዎቻችሁ ተማሩባቸው፣ በእውነት ተማሩባቸው እና ለማንኛውም እንኳን ደስ ያላችሁ የጨረቃ ፋሚሊ። የእውነት እኔ በዛ ቅመምዬ እንኳን ደስ ያለሽ። ብሩክ ደግሞ አይኑ ላሚራ ምናምን ገብቶብኛል ብሏን። በጣም እኔ እንጃ ሃይነኮ በስማም አይን በጣም ሴንሴቲቭ ናት። እና መቤት የተዳብስን በየቦታው የመቤታችን ስዕል አለ፣ የቅዱስ ሚካኤል በስማም ቤቱ እንዴት እንዳማረበት፣ ማርያምን በጣም ደስ የሚለው የእውነት በስማም። እንደዚህ አይነት ፍቅረኛ ይስጣችሁ በእውነት እንደዚህ አይነት በተግባር። እኔ እንጃ እንደዚህ አይነት ጓደኛ ይስጣን ብላችሁ ጸልዩ ማለት ነው። ሴቶችም አደብ ያዙ አደብ ግዙ ማለት ነው። የሰው ባል አፈቅርሃለው መፍትሄ ነው። እንዲህ ማን መፍት ሰጠሽ? የማፍቀር ኃጢአት አይደለም ግን ደግሞ የምታፈቅሪውን ሰው ለጌተሽ ወቂ። በእውነት አንዳንዴ ሴትን አታሳድቡ ማለት ነው። ስርዓት ይኑራችሁ የምትጽፉትን ወቁ። በእውነት ትላንትና በስማን ኮሜንቱ በጣም በጣም ነበር፣ እየገረማችሁ የነበረው ማለት ይከብዳል። ብዙ ምክር መክሯቸዋል፣ ብዙ ማለት ነው ብዙ ሙሉ ብሏቸዋል። ፎቶ አትዘግዝጉ፣ እናት አትስደቡ፣ አትዘግዝጉ፣ ብዙ ነገር ብሏቸዋል። አይሆብ ከተረዳችሁ ማለት ነው። የእውነት ምክርም ብጤ መክሯቸዋል ማለት ነው። ማትሰሙ ስለሆነ ነው፣ የእውነት ብትሰሙኩ። ሰውኮ ዴቱዴ ለውጥ እያሳየ ነው። እናንተ ግን በሰው ህይወት ሁሌ እየፈተፈታችሁ እያወራችሁ እያቦካችሁ የእናንተ ህይወትስ መች ነው የሚለወጠው? መች ነው ከማዳን ቤት የምትወጡ? ይህን ራሱ ማያሰብ ማገናዘብ መቻል አለባችሁ። እኔን የሚወዱ የሚመስል ሀይሚን ለማሸማቀቅ ይሞክራሉ አለ። ሀይሚን የሚወዱ የሚመስል እኔ ለማሸማቀቅ የሚሞክሩ አለ አለ። ገብቷቸዋል። ይሄ ራሱ እኮ በጣም መጥፎ ነው አይደል? አይደረግም እኮ ሼም ነው። ሁለቱም ካከበራችኋቸው ሁለቱም እኩል ማክበር። ፎር ኤግዛምፕል ሀይሚ የምትወዷት ነገር ከሆነ የምትወደውን የምታፈቅረውን ሰው አክብሩላት። ገብቷቸዋል። ብሩኬንም እንደዛው አክብሩለት ማለት ነው። እና እንደዛ ነው እንጂ አንዱን ጥላችሁ አንዱን መርገጥ፣ አንዱን ማንሳት፣ ይሄ ፌር አይደለም ማለት ነው። ትላንትና ምክሮቹ በእውነት በጣም ደስ የሚሉ ምክሮች ነበር፣ እየመከራቸው የነበረው ከምክሩም ያለፈ በትልቁ ሰርፕራይዝ ጠብቁን ብሎ ነበረ። እንግዲህ ፋይናሊ መጥተው አይተናቸዋል። በጣም በጣም ደስ በሚል ሰርፕራይዝ ነው እያደረጋት እያደረገን ማለት ነው። ያው ቤት እንደሆነ አብዛኞቻችሁ ገምታችኋል ብዬ አስባለሁ። እኛ አውቀን ነበረ ማለት በንግግር እንዳልኳችሁም ኢማጅን ታደርጋላችሁ፣ አብሶ ማታ በተናገረው ማለት ነው። የብዙ ሰው ህልሙ ምንድን ነው? በአሁኑ ሰዓት ቤት ነው ማለት ነው። በተለይ አዲስ አበባ ላይ መክራየት ማለት በጣም ሀይ ነው፣ ፕራይሱ በጣም ውድ ነው እና አስባችሁታል። ብቻ በቃ ደስ በሚል ነው የእውነት። ተከራያችሁም ዘገዛችሁም እንደዚ አይነት ቤት ማለት ነው እና ዞሮ ዞሮ መግዛታችሁ አይቀርም ብር ሰርታችሁ። ልጁ ደግሞ በጣም ብልጥ ነው ብሩኬ ማለት ነው በእውነት በጣም ጎበዝ ነው። ሰርቶ መለወጥ ነው የሚፈልገው ምናምን ነገር ማለት ነው። እና እሱ ምን አለ አይ ቲንክ ዝምተኛ ለአሁን ጠቅሞኛል አለ። ቂም አልይዝም አለ። እውነቱ ነው፣ ቂም አይዝም ምንም ሰው ቢበድለኝ ምንም፣ ምንም ማለት ነው። እሱን ፊት ልነሳው አልፈልግም አለ። እንደዚህ አይነት ልብ ይስጣችሁ በእውነት ቂም የማትይዙ ሰዎች እንደዚህ ቢበድላችሁ? ምንም ያህል ቢያስቀይማችሁ ማለት ነው ገፍታችሁ የማትሄዱ የምታወሩት የውነት፣ እንደዚ አይነት ልብ ከስንቱ አንዱ ነው። እንደዚ አይነት ሰው የሚገኘው እና ለሁላችንም እንደዛ ልብ ይስጠን ማለት ነው። ይሄ ነገሩ ጠቅሞታል። እግዚአብሔር ለሁላችንም መጨረሻችን ያሳምርልን። በጣም ደስ የሚል ሰርፕራይዝ ነው ቅመምዬ። ከአሁን በኋላ ምንም ጭቅጭቅ፣ ምንም ጥል ምናምን የሚባል ነገር የለም። ሁለታችሁ እየተናበባችሁ መኖር ነው። በእውነት ምንም አሁን እኮ ደስታ እኮ መግለጽ አልቻለችም ደንግጣ ማለት ነው እና ፌሊንጓ ያስታውቃል። በጣም ደስ የሚል በስመ አብ። በጣም ደስ የቤቱ ስፋት ብትሉ ምናምን በጣም ደስ ይላል። ያው መከታ ያለው ሜቢ እንዳልኳችሁ ቦስ ነው ብዬ አስባለሁኝ እኔ ቦስ ነው ምለው ማለት አሁን ማን አለ እኔ እንጃ እኔ ሚፍታ ነው የምለው። እስኪ ደግሞ ነገ የምናያ ይሆናል። አይወብሶ ነገ የሚለቁልን ይመስለኛል። እሱማ እንደሆነ ማለት ነው። ኦረዲ እቃው ገብቷል። አላሳይም ነው አደል ያለው። ስለዚህ እሱ ነው ብዬ አስባለሁኝ። ለማንኛውም የሁላችንም መጨረሻችን ይሰምርልን።